ስነ ተዋልዶና የጤና የቤተሰብ እቅድ አጠባበቅ ልታገኝ አይገባም በማለት መብቴን በመንካት አመነጫጭቆ ከጤና ተቋሙ አስወጥቶኛል። እንዴት እንዳመናጨቀን፣ አመናጭቆ ውሻ አድርጎ ነው ከዛ ክሊኒክ ያስወጣኝ ማለት ነው። ለነገሩ ምን ታረጊ ቆጣ አባት የለሽ አባት ቢኖር ለጥርጦ ልክ ያስገባሽ ነበረ። አሁንም በጣም ነርቭሶ አድርጎኛል አወራሩ። አሁን ራሱ ፊት ያለው ሁኔታው ምንድን ነው የተፈጠረው? ዲስሪስፔክት አላደረግኳትም፣ እናገራለሁ አው ዲስሪስፕክት አድርገን ዝምባይ ዝምባይ ስር የመታው ወደ ላይ። አረ እንዴት ከላይ ይወልቃል ጥርስ ከስርም ከላይ ያለው ጥርስ የራሴ ነው አይደል? ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ አገባሀለሁ ብዬው ማ አገባሁት። ኮርሶ ፊት አቀረብኩት አይደለ ተባለ። የራስ ላይ ወረጅ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት አይልሽ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን፣ እንደምንሰነበታችሁ። ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ የዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪና አዝናኝ የሆነውን ፕሮግራም ይዞላችሁ ይቀርባል። ይህም ፕሮግራም አዘጋጅ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከሳሽ ተከሳሽ፣ ምስክሮችን ወክለው የሚቀርቡት የተስፋን አይኖች ናቸው። እንግዲህ ይህን አስተማሪ ፕሮግራም ወደ እናንተ ስናቀርብ ህግን አለማወቅ ከተጠያቂነት አያድንም የሚለውን መርህ ተከትላችሁ የዳኛ ይታይን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ በማሰብ ነውና እየተከታተላችሁ የህግ እውቀታችሁን አዳብሩ እላለሁኝ። እንግዲህ ዛሬም አንድ አስተማሪ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው? ክርክሩስ ምን ይመስላል? ፍርዱስ ምንድን ነው? ህጉ ምን ይላል? የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ፣ ተከተሉኝ። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1995 ዓ.ም የተቋቋመ የሲቪል ማህበረሰብ ድርጅት ሲሆን በሴቶች መብት፣ በሰብዓዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ላይ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ መብቶችን ለማሻሻል የሚረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከዚህም ውስጥ ያሉዋ የህጎች ማሻሻያዎችን የተሻሻለ ቤተሰብ ሕግና የኢፌድ የወንጀል ሕግን ጨምሮ የተለያዩ ፕሮጀክቶችን ሲተገበርና ሲደግፍ ቆይቷል። ከእነዚህ ከነዚህ ፕሮጀክቶች ውስጥ በዴቪድ ሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴቴቤ ሰራተኞችንና የጾታና የስነተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብሯል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቀስቀሳ ስራዎች ሲደረጉ ቆይተዋል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ ህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህን ፕሮጀክቶች በማጠናከር በቀጣይ ላይ የሚኖሩ የህግ ማሻሻያ ስራዎች ግብአቶች እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየውን የግንዛቤ ጥረት በተለይም በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ የቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን ዋላችሁ። ችሎቱ በዳኛ መዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ትሁን ዘር አበባው፣ ተከሳሽ አቶ በቃሉ ተረፈ ደኑ ቀርባቸዋል። ያው እንግዲህ ህዝገቡ ለዛሬ ተቀጠረው ከሳሽ ሳይኮሎጂ ትምህርት የሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ለእረፍት ስንመጣ የስነ ተዋልዶና የጤና የቤተሰብ እቅድ አጠባበቅ ለመማር ፈልጌ አካባቢያችን ባለው ጤና ለሁሉ በሚባል ክሊኒክ በመሄድ ይህንን የምክር አገልግሎት በማገኝበት ወቅት የተቋሙ ሰራተኛ የሆነው ተከሳሽ ይህንን አገልግሎት ልታገኝ አይገባም በማለት መብቴን በመንካት አመነጫጭቆ ከጤና ተቋሙ አስወጥቶኛል የሚል ክስ ይዘሽ መተሻል። ያሉት ነገር ልክ ነው? ለረፍት እንደመጣው ነበረ። ይህንን ስለ ወሊድ መቆጣጠሪያ፣ ስለ ቤተሰብ እቅድ እና ስለተለያዩ ጤናዎች ትምህርት ፈልጌ አቅራቢያችን በሚገኘው ክሊኒክ ሄድኩኝ። እሱም የሰፈራችን ልጅ ነው እና ክብር ፍርድ ቤት እዛ አካባቢ ላይ አንድ ነርስ ነበረች፣ በጣም በጥሩ ሁኔታ በደንብ አድርጋ እያስረዳችኝ እያብራራችልኝ ነበረ። ከዛ መጣና እንዴት እንዳመናጨቀን አመናጭቆ ውሻ አድርጎ ነው ከዛ ክሊኒክ ያስወጣኝ ማለት ነው። እና የሱ ይባስ የሱ ይባስ ደግሞ ሰዎቹ እዛ ለህክምና የሄዱ ሰዎች ለኔ ለመደገፍ ለሱ እየደገፉ ነበር። ሲጀመር አንተ አያገባህም። እኔ ለምን እንደሆነ መጣና፣ ክብር ፍርድ ቤት፣ ለምን ገና ተማሪ ነሽ ገና አሉልሽው አላገባሽም። ሲጀመር ማወቅ መብቴ ነው እና ክብር ፍርድ ቤት መብቴ እንዲጠበቅልኝ ነው እዚህ የመጣሁት። አንተ ሲጀመር አያገባህም መብቴ ነው። ለእኔ አስረጅኝ ወደዚህ ክብር ፍርድ ቤት በጣም ያመናጨቀኝ በጣም ከምሎት በላይ ሰው ፊት ሚያዋረደኝ እውነት ማለት ትልቅ ወንጀል እንደሰረኒ እዛ ጋ የሄድኩት እኮ መብቴን ለመጠየቅ፣ እውቀት እውቀት ፈልጋለሁ ብዬ ነው የሄድኩት እንጂ ምንም ወንጀል የሰራሁት ወንጀል የለም። ትልቅ ትልቅ ብልግና ያደረግኩ አስመሰለም። እና ክብር ፍርድ ቤት መብቴን ያስጠብቁልኝ። አሁንም በጣም ነርቭስ አድርጎኛል፣ አወራሩ አሁን ራሱ ፊቴ ላይ ነው ያለው። ሁኔታው በጣም ነው ያናደደኝ ክቡር ፍርድ ቤት እና መብቴ እንዲያስጠብቁልኝ ነው እዚህ የመጣሁት። ከሳሽ፣ ለማግኘት የሄዱት መረጃ ምን ምን ነበረ? ስለ ስነ ተዋልዶ፣ ስለ ቤተሰብ እቅድ እና አጠቃላይ ስለ ጤና እና ስለ ወሊድ መከላከያ ነበረ መረጃ ለማግኘት ሄጄ ነበረው እና ግን ምንም እድል ላልሰጠኝም እንድነግረውም እንዳስረዳውም ምንም በቃ ሁኔታው እብድ ነው፣ በቃ እብድ ነው ያደረገው። አንቺ ዚህ ምንታረቅ ያለሽ አንቺ ዚህ ምንትሰራለሽ ገና አልተማር ገና ነሽ አላገባሽም፣ ትምህርትሽ እንኳን አልጨረሽም፣ ገና ልጅ ነሽ ሲጀምር። ማወቅ ከልጅነት ጋር ምንም አያገናኘውም። ለማወቅ ግዴታ እኔ ማግባት የለብኝም ሴት ልጅ ነኝ፣ ብዙ ነገር ያጋጥመኛል፣ ብዙ የህይወት ችግሮች ሊኖሩ ይችላሉ፣ ብዙ ነገር ሊፈጠር ይችላል። ሴት ነኝ እና እኔ ደግሞ ክቡር ፍርድ ቤት ነገሮችን በጥንቃቄ እና በመማር ነገሮችን በማወቅ ማመን ሰው ነኝ። ማወቅ ያለብኝ ነገር በቃ በሰዓቱና በጊዜው ማወቅ አለብኝ። ወደፊት ትዳር ይመጣል። ትዳር እንኳን ባላገባ እንኳን ፍቅረኛ ሊኖርኝ ይችላል እና በዛ ሰዓት የሚፈጠሩ ነገሮች ይኖራሉ እና ለዛ ለዛ ብዙ እውቀቶች እንዲኖርኝ እፈልጋለሁ። ያንን እውቀት ደግሞ ልሰጥሽ አልችልም ሂጂ ውጭ ብሎ ለነገሩ ምን ታረጊ፣ ይቆጣ አባት የለሽ። አባት ቢኖር ለጥንጦልክ ያስገባሽ ነበረ። እናትሽን ብትሆን ያው ነች። አንተ፣ ቆይ ቆይ፣ ስነ ስርዓት ያዙ። አባት ስለሌለ እናት ብቻዋን ስላሳደገች ብቻ ልጆች ከስነ ምግባር ውጭ ይሆናሉ ማለት አይደለም። በተለያዩ ምክንያት እኮ እናት ብቻዋን፣ አባት ብቻውን ልጆቹን ያሳድጋል ግድ በሆነበት ምክንያት። ይሄ ሆነ ማለት ደግሞ ልጆች ጥሩ ነገር ይዘው አያድጉም ማለት አይደለም ስነ ስርዓት ያዝ እና ዋናው የተከሰስክበት ጉዳይ ላይ ብቻ ነው መልስ መስጠት ያለብን ጉዳዩን ለቤተሰብ አሳውቀሽ ነበር አዎ ክብር ፍርድ ቤት ለእናቴ አሳውቂያት አለው ይህን ነገር እና እናቴ ደግሞ በእኔ ጥንካሬ በጣም የምታምን ሰውነች እና ይህን ነገር ስነግራት ሲጀመር እናቴ በጣም ደስተኛ ነበረች ምክንያቱም ምንድነው ይሄ እውቀት ነው እውቀት ደግሞ ብልግና አይደለም ሄጄ በማወቄ ነገሮችን በመጠየቄ በጣም ደስተኛች። ደግሞ የሚገርምዎት ነገር ክቡር ፍርድ ቤት ይሄ ሰውዬ እናቴ ጋር ሄዶ ይነግራታል። ልጆት እንደዚህ መታነ መታ እንደዚህ አድርጋ ስለወሊድ መከላከያ ምናምን ትምህርት ጥያቃ መታ ነበረ ብሎ ለእናቴ ይነግራታል ሄዶ። ሲጀመር ይሄ ሙያው የሚፈቅድም አይመስለኝም። ሄዶ ለቤተሰብ እንደዚህ አይነት ነገሮችን ሄዶ የመናገር ሙያዊ ፍቃድ ይኑሮ አይመስለኝም። እሱ ራሱ የራሱ ሌላ ሌላ ቅጣት ነው እና እናቴ ጋር ሄዶ ይሄን በሚነግራት ሰዓት እናቴ ደግሞ ምን ችግር አለው ታዲያ ማወቋ ምን ችግር አለው ብላ መለሰችለት ማለት ነው ክብር ፍርድ ቤት። እና ምን ይሄን ያህል ቤተሰብ ድረስ የሚያስኬድም አይደለም፣ እንደዚህ የሚያስከሆንም ነገር አይደለም። ይሄ ፐርሰናል ችግር ካለበት እዚሁ ይናገር። እናቴን ልጆት ባለጌነት ልጆት እንደዚህ ነች ምናምን ትምህርቷን ምናምን ሄዶ ብሎ በጣም ብዙ ነገር ነው እናቴ ጋር ሄዶ የተናገረው። እናቴ ግን ደግፋኛለች። ልጄ ትክክል ነች ልጄ ብታውቅ ችግር የለውም ብላ ጥሩ መልስ መልሳለታለች። እናቴ ጀመር የግቢ ተማሪም ቢሆን እኔ ትልቅ ሰው ነኝ ሄዶ እንደዚህ መናገር አልነበረበትም ክቡር ፍርድ ቤት። ጥሩ እንግዲህ ተከሳሽ፣ ያው ከሳሽ የስነ ተዋልዶ የምክር አገልግሎት ለማግኘት በእርስዎ በሚሰሩበት ተቋም መጥቼ አገልግሎቱን እንዳላገኝ አድርገው ክብሬን ነክተው አስወጥተውኛል ወይም አባረውኛል የሚል ክስ ነው የቀረበው እንደሰሙት እና ምን ይላሉ እዚህ ላይ ይህንን ነገር አድርገዋል የምክር አገልግሎቱን እንዳታገኝ ከተቋሙ አስወጥተዋታል ልክ ነው ምንድን ነው የተፈጠረው ዲስሪስፔክት አላደረግኳትም እናገራለሁ ስነ ስርዓት ያዙ ቆይ ለኔ ነው ማስረዳት ያለባችሁ አንተም ተረጋጋና ለኔ ያስረዳኝ የሆነው መጣች ህክምና ተቋማችን ላይ አሁን ይችን ልጅ አቃታለሁ ሲያወት ሰውነት ስላላት እንደ ቁመት ስላላት ትልቅ ልጅ መስላ ነው እንጂ በጣም ህፃን ልጅ ነች ቡና ጠጡ እያለ ስጠራ የነበረች ሰፈር ውስጥ ቆንጥጠን ሱቅ የላክናት ህፃን ልጅ ነች ገና ምንም አታቅም ዩኒቨርሲቲ የገባችሁ ገና ትናንትና እኮ ነው ትናንት ዩኒቨርሲቲ ገብታ መታ ተቋማችን ላይ ምንድን ነው ያለችው ስለ የወሊድ መከላከያ ከዛ ደግሞ የቤተሰብ ምጣኔ እንደዚህ የተለያዩ ዘርፎች ላይ አዌርነስ ፈልጋለሁ አለች። መስጠቱ አይደለም ችግሩ፣ ግን ትልቁ ችግር ምንድን ነው ካልን የዝች ልጅ ዓላማ ፍላጎቷም ስለ ወሊድ መከላከያ ማወቅና ከቤተሰብ ስለ ራቀች እዛ ሄዳ እንደፈለገች አሸሸ ገዳሜ ልትል ነው፣ አሸሸ ገዳሜ ልትል ነው። እና ከዛ ጋር ተያይዞ እንግዲህ እንደፈለገች እንዳትሆን እኔም እንደ ጎረቤትነት የተሰማኝን ይቺ ልጅ በዚህ መንገድ ሳይሆን መጓዝ ያለባት፣ ነገ ትምህርት ቤት ሄዳ እንደው እኛም ተስፋ ጥለንባታል፣ ቤተሰቦቿንም አንገት እንዳታስደፋ የበኩሌን አስተዋጽኦ ላድርግ ብዬ እንጂ ባለችው መልኩ ዲስሬስፔክት አላደረግኳትም። እውነት ለመናገር የአካባቢውን ሰው እዛም የነበረ ሰው የኔን ሐሳብ ነው የተቀበለው። እውነት ስለሆነ እውነት እውነት ነዋ፣ መንመኑ አይቀርም እውነት። ለዛ ነው እና እንዳወራችው እሷ ከንግግሯ ራሱ የሚያስታውቀው ፍላጎቷ ምንድን ነው? ቦይ ፍሬንድ ኖሮኝ ከዛስ፣ እዛ እንደፈለገች ከቤተሰብ ስለራቀች እንደፈለገች ልትሆን ነው። ለምንድን ነው የምክር አገልግሎቱን እንዳታገኝ የፈለጉት? እርሱ በዋነኝነት የምክር አገልግሎቱን የምንሰጠው በብዛት ለሚመጡ ለባለትዳር ሰዎች ነው። ስለዚህ የባለትዳር ሰዎች በትዳር ሕይወት ውስጥ ስላሉ ስለ ቤተሰብ ምጣኔ፣ አዎ፣ ግንዛቤ ያስፈልጋቸዋል። እንሰጣለን፣ በደንብ አብራርተን ስለ ወሊድ መቆጣጠሪያ ግንዛቤ እንሰጣለን። አዎ፣ በደንብ ለእሷ ግን ምን ይሰራላታል? ካስፈለገስ? በጊዜው በሰዓቱ፣ እኔ የቅርቧ ሰው አይደለም፣ ቁጭ አድርጌ አላስተምራትም፣ ቁጭ ብዬ አላስረዳትም። ጊዜው ሲደርስ ትማር፣ ትምህርቷን ትጨርስ፣ ትመረቅ፣ የተሻለ ቦታ ትድረስ። እንዴ ያለ አባት አደገች። እሺ ይሁን፣ እናቷ የመጣችበትን ወይ እሷ መድገም አለባት። ለዛ እኛ የሰፈር ህብረተሰቦች ኃላፊነት የለብንም? ይሄን ለመቃወም ይሄን ለመቆጣጠር ይሄን ለመከታተል ልጆቻችንን እያበላሸን ያለ ነው እኮ። በተዛባ አካሄድ እየሄድን ነው። እንደፈለጉ ነፃነት እየሰጠናቸው ነው። በብቸኝነት ስላደገች ልጅቷ ቀበጥ ነች። ነገም ማትወድቅበት ምክንያት የለም። እኔ እንደሞያዬ የተሻለኝን ላደርግ በሚል ነው ይህንን ነገር የፈጸምኩት ክቡር ፍርድ ቤት። ወይንስ ጀምር በደንብ አታውቅም። ይህንን ለእውቀት ነው የመጣሁት እንጂ እሱን ለእኔ አነግሪኝም። ቆይ ለእኔ ወደዚህ ነው ማስረዳት ያለብሽ። እኔ ጥያቄ ስጠይቅሽ ብቻ ነው መልስ የምትሰጪው። ተረጋጊ። አሁን እንዳልከኝ እንግዲህ ከሳሽ እንደተረዳሁት ካለን የጉርብትና መቀራረብ አንጻር እንግዲህ እርግዝና መከላከያ ትምህርቶቹን ለማግኘት በመምጣቷ ወይም ደግሞ እንግዲህ የኋላ ታሪካችን እኔ አላቅም። እቺ ልጅ በምን ምክንያት ተወላ እናቷ እንዴት እንዳሳደገቻት አላቅም። እንዳይደገም ነው እያልከኝ ነው። እና ያም ቢሆን እኮ ትምህርት መስጠት ግን ግዴታና ኃላፊነት ነው። አለ እንዴ የመጣችበት ታሪክ እሷ ያደገችበት ታሪክ የተወለደችበት ታሪክ ጥሩም ካልሆነ ያ ነገር እንዳይደገም ሴት ልጅ የግድ በጋብቻ ብቻ ነው እንዴ ይሄንን አገልግሎት ማግኘት ያለባት? የተጋባች ሴት ብቻ ናት? ይህንን የወሊድ መቆጣጠሪያ ትምህርትና አገልግሎቱ ማግኘት ያለባት ደዛ ብላችሁ ነው የምታስቡት? ልክ ነው። ለሚመለከታቸው ሰዎች ሁሉ አገልግሎቱን እንሰጣለን። በእርግጥ ግን እንግዲህ ያው ማላቆ ሰው ሲመጣ እንግዲህ ስራዬ ስለሆነ አገልግሎቱን ልሰጥ እችላለሁ። በማውቃቸው ሰዎች ጋር ላይ ግን የተሻለኝን ነገር ማድረግ ይሄ መልካምነት ነው። ሙያዊ ስነምግባሩም እንግዲህ ይደግፈኛል ብዬ ተስፋ አደርጋለሁ። እንደዚህ አይነት ሰዎች እንዳይበላሹ ማድረግ የኔም ኃላፊነት ነው፣ የሙያ አጋሮቼም ኃላፊነት ነው ብዬ ተስፋ አደርጋለሁ። ክብር ፍርድ ቤት፣ የት ሲበላሽ ያየሁት ነው? እኔ እኮ እውቀት ፈልጌ ነው የሄድኩት እንጂ ልበላሽ አይደለም የሄድኩት። ስትበላሽ ስትበላሽ አትበለኝ ያእንዳበላ ድመ ምንም እውቀት ስለሰጠኝ ትጠብቀኛለ እንጂ አታበላሸኝም። እና ካለን ጉርብትና ነው ይሄንን ያደረግኩት ነው እያሉ ያሉት እ ካላችሁ መጎራበት ካላችሁ መቀራረብ ጋር ስናይ ማመናጨቁ መሳደቡ ቀስ ብለ እንደ ጎረቤት የሙያው ባለቤትም እንደመሆን መጠን ሰው ፊት አሁን ማመናጨቁ፣ ሰው ፊት መሳደቡ፣ ሌላም ሰው ደግሞ ግንዛቤ የሌለው ሰው ልክ አዎ እቺ ልጅ የእርግዝና መከላከያን እውቀት ለማግኘት ከመጣች ወደ ሌላ ህይወት ውስጥ ልትገባ ነው የሚል ግንዛቤ ሰው ኖሮት እቺ ልጅን እንግዲህ እንደዚህ አይነት እውቀት እንዳታገኝ፣ ዳግምም ወደ ሌላ ተቋም ሄዳ ይህንን የምክር አገልግሎት ትምህርቱን እንዳታገኝ እያሸማቀቅናት ነው የምንሄደው፣ ማለት ነው። ሰዎች ከእድሜያቸው በታችም ሆነ በእድሜያቸው ልክ ማወቅ ያለባቸውን ነገር በተፈቀደው ልክ እንዲያውቁ ወይም ደግሞ እንዲጠይቁ ሲመጡ ደግሞ ማድረግ ያለብን ልክም ካልሆነ እኮ በአግባቡ ነው አይደል? እንደ ጠጋ አድርገን ይሄ የዚህ እድሜ ልክ አይደለም። በዚህ ጊዜ ነው ማወቅ ያለብሽ፣ በዚህ እድሜሽ ነው፣ ይሄም ከሆነ ይሄ ነው ብሎ የምክር አገልግሎቱን በጥሩ አንደበት በሚገባቸው ልክ ነው መስጠት ያለብን አደለም? እንዲህ ስለመጣች ብቻ፣ የእርግዝና መከላከያውን ለማወቅ ስለመጣች ብቻ ሌላ ህይወት ውስጥ ልትገባ ነው፣ እንደፈለገች ልትሆን ነው ብሎ ማሰቡ አግባብ አደለም። የሰው ልጅ ሴት ልጆች ደግሞ የግድ ምትዳር ብቻ አይደለም እኮ፣ ብዙ በአደጋም ተጋላጭነት ብዙ ነገሮች ሊገጥሙን ይችላሉ። ይህንን ትምህርታዊ የሆነውን ነገር ማወቅ ጥሩ ነው። አንተ እንደ ጎረቤትም እንደ ሙያህም ማህበራዊ ግዴታ አለብ፣ በሁሉም ማለት ነው። እና ይህንን ማሳወቅ ነው እንጂ ሰድቦና አመናጭቆ ማስወጣቱ ምን ይሉታ፣ ትክክል አይደለም። ክቡር ፍርድ ቤት በዚህ ጉዳይ ላይ ማብራሪያ መስጠት ትፈልጋለሁ። ምንድነው በሰዓቱ የተፈጠረው ነገር፣ በስርዓት ነው ጠርቼ ነይ ብዬ ላናግራት ስሞክር ልጅቷን እንደማያት ነው። አስተዳደጓ ስርዓት የለው፣ በዛ ላይ ሞልቃቃ ነች፣ ረባሽ ነች። እዚህ እንኳን እንደሚያወት ነች ባህሪዋ። እዛም በጓሮ ፈጠረች። እኔ እኮ በሕክምና ዘርፍ የራሱ ሰዎች እዛ ያሉ ሰዎች በኔጋቲቭ አመለካከት አይተውኛል። እኔን ለዛ የዳረገችኝ እሷ ነች። በስርዓት ባለማናገሯ፣ በመመናቀሯ፣ በመጫጫኋ፣ በመረበሿ የስራ ቦታ ረብሻለች እኮ መጨረሻ ላይ አንዴ፣ ስሚኝ። መጨረሻ ላይ የአካባቢው ሰው የፈረደባት እራሱ እሷ ላይ ነው እኔ ላይ ሳይሆን ማለት ነው። ለምን ፈረደባት? መታ ተጠቃሚ መሆን የለባትም የምክሩ አገልግሎት ብለው ነው። አዎ ምንድን ነው እንግዲህ ባህሪዋ እንዳልኩት ነው። ዩኒቨርሲቲ ደርሳ ከመጣች በኋላ ደግሞ ጭራሽ ብሶባታል። ታዲያ እኔ ስም ማቃት ልጅ ትናንትና ቆንጥጠን ያሳደግናት ልጅ ነች፣ ዛሬ ተቀይራ ዛ ሰው ፊት እንደዛ ዲስሪስፔክት ስታደርገኝ ዝም ማለት ነበረብኝ አይደለም? በፍጹም። ስለዚህ አናደደችኝ፣ ተቆጣዋት፣ ጮኩባት፣ አሁ እንትን ብያት ሊሆን ይሻል። ግን እንደዛ እንደሆነ ያደረገኝ ሁኔታዋ ነው እንጂ የእኔ ማንነት ሆኖ አይደለም። ቢሆንም እንግዲህ የፈለገ መቀራረብ መግባባቱ እንደራስ ያለው የሚባለው ስሜት ቢኖርም፣ ነገር ግን አንድ ሰው አገልግሎት ፈልጎ እስከመጣ ድረስ እዛ ጋ በቃ ደንበኛ ነው። ደንበኛ ነው አገልግሎት ፈላጊ የሆነ ሰው በምንም አይነት መቀራረብ ውስጥ ብትኖሩ፣ እንደ መስሪያ ቤታዊ ህጉን ተከትለን ነው ሰዎችን ማስተናገድ ያለብናል። እንዴ ይሄ ሊሆን የሚገባ ነገር አደለም፣ ከእርስዎም አይጠበቅም። እሺ ክብር ፍርድ ቤት እንደውም የዛን ጊዜ ማለት ነው እንደነገርኩት ቅድም አንድ ነርስ ነበረች እና እሷ አስቀምጣኝ ትምህርቱን በደንብ እየሰጠችኝ ነበረ። ሲጀመር ዳይሬክት እሷ አላገኘትም ነበር። ከእሷ ጋር ነበረ እያወራን ነበረ እያወራ እያስረዳን ስለ ወሊዳ መቆጣጠሪያዎች ስለሚያስፈልጉ ነገሮች በደንብ ምክር እየሰጠችኝ እያስረዳችኝ ያለ መጣና አበደ። በቃ እንዲህ ምንድነው ችልጅ ገና አለች እንትን አላገባችም መረጅም ብሎ በእዛ አመነጫጭቀኝ ልጅቷን ራሱ ለእኔ ትምህርት እንዳሰጠኝ ማስጠንቀቂያ ውላ ሰጥቷት ነበር ለነርሷ ማለት ነው። እና ይህን ያህል ነው እንድዚህ ተበሰጫጨብኝ ይሄ ሰውዬ። እና ክብር ፍርድ ቤት እኔ አላቅም ምን እንዳደረግኩት እኔ ምን እንትን እንዳልኩት አላቅም። ከዚህ በፊት ችግር ይኖረብን በጣም ነው ያመናጨቀኝ ሰው ፊት እንዴት እንዳቋሸሸኝ። እና ክብር ፍርድ ቤት እዛ በዛ አጋጣሚ እዛ አካባቢ የነበሩ ሰዎች ታካሚዎች፣ የሰፈር ሰዎች ነበሩ እና ወጥቶኝ በዚህ እድሜዋ ምን ያደርግላታል፣ የወሊድ መቆጣጠሪያ ምናምን ብለው በግርምት እያዩኝ ነበረ። እና ለነገሩ ክብር ፍርድ ቤት ባለሙያ ያላከበረኝ ትክክለኛውን ምክር ካልሰጠኝ ህብረተሰቡ ላይ መፍረድም አይቻልም። ክብር ፍርድ ቤት እና እኔ ሲጀምር ሄዶ ይህንን ነገር መጠየቅ ስለ ወሊድ መከላከያ፣ ስለ ስነ ተዋልዶ፣ ስለ አጠቃላይ ቤተሰብ እቅድ ማወቅ ማለት ብልግና አደለም። እንደ ባለጌን ያንቋሸሸኝ ዛጋ ትልቅ ትልቅ ናውር ሰርቺ እንደሄድ ነው ያቋሽ ክብር ፍርድ ቤት እና እዚህ አላንቋሸሽኳትም ላንቋሽሽኳትም ዲስሪስፔክት አላደረኳትም። ያለው ነገር በፍጹም ውሸት ነው ውሸት ነው። ክብር ፍርድ ቤት በጣም ያንቋሸሸኝ እና ወኒ ሳይኮሎጂ ራሱ ተነክቷል በሱ ሁኔታ እና ክብር ፍርድ ቤት ከዚህ በኋላ እዛ ህክምና ቦታ ሄጄ ትክክለኛውን ምክር አገልግሎት እንዳገኝ እና ደግሞ እንደዚህ ስላቋሸኝ ዲስሪስፔክት ስላደረገኝ እንዲቀጣልኝ እፈልጋለሁ። በዚህ አጋጣሚ ደግሞ እህቶቼ እንዲማሩ እፈልጋለሁ። ማለት እኔ አወኩ ያንን ነገር። ስለዚህ ስለ ወሊድ መቆጣጠሪያ አወኩ ማለት ለእህቶቼ ሄጄ ሼር አደርጋለሁ። እንደነገርኩት ከእረፍት እንደመጣ እንደመጣሁኝ ምንድነው ከጓደኞች ጋር ቅር ነበረ ስለእንደዚህ ስለ ስነተዋልዶ ብቻ አጠቃላይ ስለጤና የተለያዩ እውቀቶች እንዲኖሩ እንዲኖርን አቅደን ነበር የመጣ ነው። በዛሁም ነበረ እኔ እዚያ ሄድኩኝ እኔ ያንን እውቀት አገኘው ማለት ሄጅ ለጓደኞች ያካፍላለሁ ሼር አደርጋችኋለሁ ማለት ነው። ያን ያን ነገር እንዳላደርግን የከለከለኝ እና ክብር ፍርድ ቤት መብቴ እንዲጠበቅልኝ እፈልጋለሁ። እኔም እኮ ይህንን ነገር ያደረግኩት እኔ ለእሷ ከማሰብ ነው። ገፍትሬ ባስወጣሽ አመናጭቄ ባስወጣሽ እኔ ለአንቺ አስቤ ነው የናግሽን አንገት ከምታስደፊ ብዬ ነው እንጂ ለሌላ አይደለም። ለሌላ ታስቢው እንዴ ጀመር ሙያህ ይፈቅዳል። ሰው ግፉ ለእኔ ወደዚህ ክቡር ፍርድ ቤት፣ ሰው ግፉ ይላ? ሙያ ይፈቅዳል ሰው አመናጭ ይላ? የተማርክ ከሆን ከአንተ ለራስሽ ጥቅም ነው ብቆነጥጥሽ ምን ችግር አለው? የሚጠቅመኝን እኔ ያውቃል፣ አንተ አታውቅም። ክቡር ፍርድ ቤት እንግዲህ እኔ ያው ለእሷ በማሰብ ነው አንገቷን ማታስደፋ የእናቷን አንገት ማታስደፋ የሰፈር ሰው ማታሳዝን ሴት እንድትሆን ተምራ ነገ የተሻለ ቦታ እንድትደርስ ብዬ። አዎ እርግጥ ነው ጎትቻት አለው፣ ዲስሪስፔክት አድርጊያት አለው፣ አመናጭቅያት አለው። በሰዓቱ የነበረኝ እንዴት እንደዛ እንዳደርግ አስገድዶኛል። እኔ እንድትለወጥ ፈልጌ ነው ከሌላ ግን አይደለም ጥሩ እንግዲህ ያው ፍርድ ቤቱ የግራቀኛችን ክርክር አዳምጧል መዝገቡ መርምሮ ውሳኔ ይሰጣል የዕለቱ ስራ በዚሁ ተጠናቋል ተለዋጭ ቀጠሮ ተሰጥቶ እንደምኖ አላችሁ ችሎቱ በዳኛ ይታይ የዕለቱ ስራ ጀምሯል ከሳሽ ወይዘሮ ትሁን ዘር አበባው ተከሳሽ አቶ በቃሉ ተፈራ መዝገቡ ለዛሬ የተቀጠረው ለውሳኔ ነው መዝገቡ ተመርምሮ ውሳኔ ተሰጥቷል ውሳኔውን አነብላቸዋለሁ ከሳሽ በጤና ለሁሉ ክሊኒክ ስለ ስነ ተዋልዶ እና ስለ ወሊድ መከላከል ስለ ቤተሰብ እቅድ የምክር አገልግሎት ለማግኘት መብት አላቸው የላቸውም ከሳሽ ይህንን አገልግሎት ለማግኘት ግዴታ ጋብቻ ብቻ የፈጸሙ መሆን አለባቸው የለባቸውም የሚለውን ይዟል በኢፌዴሪ ህገ መንግስት አንቀጽ 35 ዘጠኝ በተቀመጠው የሴቶች መብት በሴቶች በእርግዝና ና በወሊድ ምክንያት የሚደርስባቸውን ጉዳት ለመከላከል ና ለማስጠበቅ የሚያስችል የቤተሰብ ምጣኔ ትምህርት መረጃ የማግኘት መብት እንዳላቸው ይደነግጋል። ስለሆነም በህገ መንግስቱ በግልጽ ተቀምጦ ያለ ተከሳሽ በግል በመነሳሳት ከሳሽ የምክር አገልግሎት ስለ ስለተዋንዶ ለማግኘት የፈለጉት ጋብቻ ካልፈፀሙ በስተቀር ምክሩን ለማግኘት አትችልም በማለት የፈጠሩት ውከት አግባብ ስላልሆነ ሁከቱ ቆሞ ከሳሽ ስለ ስነ ተዋልዶ የምክር አገልግሎት በየትኛውም የህክምና ተቋም የማግኘት መብት አላቸው በማለት ፍርድ ቤቱ ውሳኔ ሰጥቷል። ተከሳሽ በከሳሽ ላይ ላደረሱት መግሏላት ብር አምስት ሺህ ብር ይክፈሉ በማለት ውሳኔ ተሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። ስለተፈረደልኝ በጣም ደስተኛ ነኝ እና በዚህ አጋጣሚ ክብር ፍርድ ቤትም አመስገን እፈልጋለሁ። እና ስለ ወሊድ መቆጣጠሪያ፣ ስለ ቤተሰብ እቅድ፣ ስለ ስነ ተዋልዶ እንደዚህ አይነት ነገሮች፣ እንደዚህ አይነት ትምህርቶች እኛ ስንሄድ እኛ ሴቶች ስንሄድ በሚገባ ሁኔታ መረጃ መሰጠት አለበት። እኛ ሄደን ይህን መረጃ በጥሩ ሁኔታ መስጠት አለባቸው ብዬ አስባለሁ እና አሁን በሄድኩበት ቦታ ሁላ ጥሩ መረጃ ማግኘት እችላለሁ ለእኔ ዋናው ነገር ምንድነው፣ ይህንን አገልግሎት የትም ሄጅ ማግኘት እንደችል ስለተሰጠኝ መብት አመሰግናለሁ እና እንኳን ለኔ አይደለም፣ ለሌሎች እህቶቼ እንደዚህ አይነት መብት እንዳላቸው እንዲያውቁ ፈልጋለሁ እና ስለተሰጠኝ ውሳኔ በጣም አመሰግናለሁ። እርግጥ በተሰጠው ፍርድ አዎ ተምሬበታለሁ። ግን ደግሞ እኔ ለልጅቷ መልካም ከማሰብ ነው ይህንን ነገር ያደረግኩትኝ ቤተሰብ እናት እያለፈችበትን መንገድ በእሷም እንዳይደገም እንደው ተስፋ የሌለው ህይወት እንዳይኖራት ከሚል አንጻር ነበር ይህን ነገር ያደረግኩት። ቢሆንም ግን ያው በተሰጠው ፍርድ ላይ ያለኝ ግንዛቤ ተሻሽሏል። እንደተባለው ለማንኛውም አካል ማንኛውንም የሙያ ስነ ምግባር ያማከለ የጤና ምክር ለማንኛውም ሰው መስጠት እንዳለብኝ ተረድቻለው። እቺ ልጅ ነች አልጠበኩም በዚህ ደረጃ ህግ ጋር ሄዳ እንደዚህ አይነት ውሳኔ ታስወስናለች ብዬ ምንም አልጠበኩም ነበር። ለካ ህግ በየሁሉም ቦታ ይሰራል ማለት ነው፣ እሷ ጋርም ደርሷል። እኔ እንደዚህ አልገመትኩኝም ነበረ። እንደዛ ደግሞ ማመናጨቅ አልነበረብኝም። በሰዓቱ ብችል ማድረግ የነበረብኝ ምንድን ነው፣ ወስጄ በስርዓት ቁጭ አድርጌ እንግዲህ መብቷን ሳልጋፋ ባስተምራት ምናልባት እዚህ ደረጃ ባልደረስን ነበረ። እንግዲህ ከአሁን በኋላም የማውቃቸው የሚሆን የማላውቃቸው ሴቶች በዚህ ጉዳይ ላይ ምክር አገልግሎት ፈልገው ከመጡ እንደ ሙያዊ ግዴታዬ ያለብኝን ነገር ሙሉ በሙሉ ላካፍላቸው ዝግጁ ነኝ። እንግዲህ ለዛም ተገቢ ቅጣት ተቀጥቻለሁ። እንግዲህ ተምሬበታለሁ፣ ቅጣቴን እከፍላለሁ። እንግዲህ ውድ ተመልካቾች ችሎቱ እንደተመለከታችሁት ነው። በርካታ ወጣት ሴቶች ስለ ስነ ተዋልዶ እና ጤና ጉዳዮች እና እርግዝናን እንዴት መከላከል እንደሚችሉ በቂ መረጃ የላቸውም። በኢትዮጵያ የወጣቶች እና የስነ ተዋልዶ ጤና አገልግሎት ትኩረት ሊሰጠው ይገባል። ብዙ ወጣት ሴቶች አገልግሎቱን ማግኘት እየፈለጉ የግል ጉዳያቸው ተላልፎ ይሰጥብናል በሚል ከእምነት ጋር ከአገልግሎት ሰጪዎች አላዋቂ ያደርጉናል በሚል የተሳሳተ ምክንያት ወጣቶች አገልግሎቱን የማግኘት ፍላጎታቸው አናሳ ይሆናል። በአፍላ ወጣቶች የስነ ተዋልዶ ጤና አገልግሎት ሰጪዎችና የመረጃ ተቀባዩ አለመግባባት፣ የባህሪና የፍላጎት አለመጣጣም ለችግሮቹ መንስኤ ይሆናሉ። በስነ ተዋልዶ ጤና ላይ በትኩረት በመስራት ለአንድ ሀገር የማህበራዊና የኢኮኖሚያዊ እድገት ዋስትና መሆኑን ተረድተን አፍላ ወጣት ሴት እህቶቻችንን በየትኛውም የህክምና ተቋማት ላይ በመሄድ የምክርና የአገልግሎቱ ተጠቃሚነት መብት እንዳላት አውቀን የባለሙያዎችን የማህበረሰቡን አቅምና የአመለካከት የመረጃ ተደራሽነትን የማጎልበት ስራ በመስራት የሴት እህቶቻችንን ችግር በመከላከል ሙያዊና ማህበራዊ ግዴታችንን እንወጣ የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች፣ እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቋል። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን የኢትዮጵያ የህግ ባለሙያ ሴቶች ማህበር እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1995 ዓ.ም የተቋቋመ የሲቪል ማህበረሰብ ድርጅት ሲሆን በሴቶች መብት፣ በሰብአዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ላይ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ ህይወቶችን ለማሻሻል የሚረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከዚህም ውስጥ ያሉ ህጎች ማሻሻያዎችን የተሻሻለ ቤተሰብ ህግና የኢፌድ የወንጀል ሕግን ጨምሮ የተለያዩ ፕሮጀክቶችን ሲተገበርና ሲደግፍ ቆይቷል። ከእነዚህ ከነዚህ ፕሮጀክቶች ውስጥ በዴቪድ ሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሲቲቪ ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብሯል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማኅበረሰብ ድርጅቶች የተለያዩ የቀስቀሳ ስራዎች ሲደረጉ ቆይተዋል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ ህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህን ፕሮጀክቶች በማጠናከር በቀጣይ የሚኖሩ የህግ ማሻሻያ ስራዎች ግብአቶች እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነት ዋሉ ጤና መብቶች ዙሪያ ላይ የሚታየውን የግንዛቤ ጥረት በተለይም በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ የቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉና እንድትሳተፉ በአክብሮት እንጋብዛለን።